እነሷ ይህን ነገር ደርሷት አይታ እንድትቀበል ሚፈልጉ በዛሬዎቹ ይዘን በመጣናቸው መረጃ አንድ ግለሰብ ወደ ሚዲያ በመምጣት ብዙዎቻችን በቲክቶክ ዩቲዩብ፣ እንዲሁም ፌስቡክ የምናቃትን ጁጂኪያ ልጇ ነኝ እናቴን አፋልጉኝ እያለ መልእክቶች ሲያስተላልፍ ተደምጧል። ይህንንም መልእክቱን በሰፊው እናስደምጣቸዋለን። ብዙዎች በዚህ ንግግሩ እየተገረሙ የተለያዩ ሀሳብ አስተያየት እየሰጡ ይገኛሉ። በሌላ በኩል የሳምሪ የልጆቹ አባት የሆነው ብዙዎቻችን በሚዲያ የምናውቀው ፋኒ አንድ መልእክትን ስለ እናቱ ተናግሯል። ዛሬ በለቀቀው የቲክቶክ ፖስት ላይ እሱንም እናሳያችኋለን፣ እናስደምጣችኋለን። ሰላም ጤና ይስጥልን፣ ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ሁሌ የምንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እስቲ ወደ መጀመሪያው ቪዲዮ ላስጀምር፣ እሱን ትንሽ ላስደምጣችሁ። ጂጂ እናቴ ነች አፋልጉኝ ስለሚለው ግለሰብ እሷን የሚቀርብ ሰው ካለ ለእሷ ይሄን ነገር ደርሷት አይታ እንድትቀበል ነው የምፈልገው። ያው የሚቀርባት ሰው ካለ መልስ ትስጠኝ ነው እያለ የሚገኘው በመቀጠልም የሚለውን ነገር ስሙት። ስለ እሷ አንዴ የተነገረኝ ምናምን በደንብ ዲርማማ እጅጋየ ነው የሚለው ትክክለኛ ሰማ እጅጋየ ኪዳኔ ነው። እስኪ ጠጋ አድርገውን ነው በጣም ልብ ይሄ በጣም

እንግዲህ ይህ ወንድማችን ደጋግሞ የሚናገረው የተነቀስኩት ንቅሳት በሙሉ ያው እጅጋየው ኪዳኔ ነው እያለ ነው የሚናገረው። ያው የጂጂ ትክክለኛ ስሟ እጅጋየው ኪዳኔ እንደሆነ በተለያዩ ቦታዎች ሲናገሩ ብዙዎቻችን ሰምተናል። እንግዲህ እናንተም ታውቃላችሁ ብዬ አስባለሁ። ታዲያ ይህ ግለሰብ የሚለው ከልጅነት በቅርብ ሰዓታት ጀምሮ ማወቅ ማጣራት ከጀመርኩ በኋላ የእሷን ስም ነው በሰውነት ም ላይ ስነቀስ የነበረው ዲርማማ ብሎ ጀምሮ የእሷ ስም ነው የሚገኘው እያለ የእሷን ስም እስከ አባቷ እየጠራ ነው ሲናገር የነበረው። ይህን ቃለ መጠይቅ ስታረግለት የነበረችው ኩሊያ የምትባለው ግለሰብ ነች። ይች ግለሰብ በፊት ዩቱበር ነበረች፣ አሁን በመቀጠል ወደ ቲክቶክ መታለች። ታዲያ ይች ግለሰብ ከሰሞኑ ከጂጂክያ ጋር አንድ ሁለት እየተባባሉ ብዙ ንግግሮችን ሲመላለሱ ነበር ማለት ነው። እንግዲህ ጠቅለል ባለመልኩ ብዙ ሰው ነው ሀሳብ አስተያየት ሲሰጥበት የነበረው። በዚህ ቪዲዮ ይህ ነገር እንደፈረደበት ለመፈመስ የሚደረግ ጥረት ነው። ጂጂክያ ይህን ቪዲዮ ከተመለከተች ይህን ግለሰብ አጥረግርጋ መና አገሯ አይቀርም ሲሉ ሀሳብ አስተያየት ስለዚህ ልጅ የሰጡ ነበሩ። ሌሎች ደግሞ ይህንን ነገር ስትናገር እንደው ትንሽ እንኳን አትሸማቀቅም? እውነት ቢሆን እስካሁን የተደብቀህ ነበርክ እያሉም ሲናገሩት የነበሩ ግለሰቦች ነበሩ። ይህ ግለሰብ የራሱ ቲክቶክ አካውንት ላይ ነው ይህንን ሀሳቦቹን ሲናገር የነበረው። የተነቀሰውም ንቅሳት እሷን እንደሚወክል ሲያስረዳ የነበረው በቤተሰብ ናፍቆትም ተንገላትቻለሁ፣ አሁን እሷን የምፈልገው እናትና ልጅ ሆነን ፍቅር ብቻ ነው የምፈልገው፣ ሌላ ከእሷ ምንም የምፈልገው ነገር የለም እያለ ሲናገር ነበር ማለት ነው እንግዲህ ይህ ግለሰብ ያው ትክክለኛ ነው ብሎ ለማሰብ በጣም ይከብዳል የሚናገረው ነገር ግን በምን ያህል ድፍረት እንደዚህ አይነት ነገር ወጥቶ ሊናገር እንደቻለም እኛን አስገርሞናል በዚህ ጊዜ የተለያዩ ነገሮች ነው አንድ ሰው ወጥቶ እየተናገረ ያለው በቅርብ በስተመጨረሻ በዚሁ ቻናል የሚሰራው አንድ ቪዲዮ አለ የሊያሾ እህት ነኝ ብላ አንዲት ግለሰብ መታ ብዙ ነገሮች ስትናገር ነበረ እንቺ ግለሰብ ከተናገረቻቸው አበይት ጉዳዮች መካከል ሊያሾ ወደ ስደት ከሄደች በኋላ ጸባዩ ተቀያየረ፣ ቤተሰባችንም ላይ ጨከነች። አሁን ደግሞ ውርስ አምጡ፣ የእናቴን ውርስ አካፍሉኝ እያለች እየጨቀጨቀችን ነው ብላ በሚዲያ መታ። ፊቷን ቪዲዮዋን እያሳየች ሀሳብ አስተያየት ስትናገር ነበረ። ብዙዎችም ይሄን በመመልከት አረ ባክሽ፣ እህታችን ተረጋጊ፣ እስካሁን አይተናሽ ማና፣ ግለሰብ አሁን ለመፈመስ ነው ወይ ሲሉም የተናገሩት ነገር ነበረ። ጠቅለል ባለመልኩ እንግዲህ ሊያሾ ላይፍ በገባችበት ወቅት ብዙ ሰው ጥያቄ ጠይቋታል እህትሽ ሚዲያ መታለች አንቺስ ምንት ያለሽ እያሉ ብዙዎች ሲናገሯት ነበረ ጠቅለል ባለመልኩ ግን ሊያሾ ይሄ ነገር ለመፈመስ የሚደረግ እንዲሁም ለመታወቅ የሚደረግ ጥረት ነው በሌላ ነገር ሰው መታወቅ ይችላል እኔ እኮ አንድ ነገር ብፈልግ ለጠበቃዬ ደውዬ ይሄን ነገር ተከታተል ብል ስብ በማጥፋት ራሱ ከባድ ነገር ውስጥ ትገባ ነበር ይቺ ግለሰብ እኔ ግን እነዛ ነገሮች ውስጥ ሁሉ አልገባም ሰው ለመፈመስ ለመታወቅ የሚመርጥበትን ነገርም ቢመርጥ ጥሩ ነው ስትል ሊያሾ ተናግራለች። ያው ጠቅለል ባለመልኩ እህቷ እንዳልሆነች ነው ገልጽ ያስረዳችው። ታዲያ እንግዲህ ይህ ግለሰብ ደግሞ ጂጂ እናቴ ነች ከዛም አልፎ ተርፎ ተነቅሻታለው ስሟን በሰውነቴ ላይ አለ እያለ ተናግሯል ማለት ነው። እንግዲህ ጂጂም የራሷን መልስ ትሰጣለች ተብሎ እየተጠበቀ ይገኛል ማለት ነው። እስቲ ከነዚህ ቤተሰቦች ጋር የተያዘ ቀጣይ የሚሰጡ ቪዲዮች ካሉ በዝርዝር ይዤላችሁ የምመጣው ጉዳይ ይሆናል። በሌላ በኩል እንግዲህ በነጂጂ ኪያ ቤተሰብ በኩል ባለ ብዙ ጊዜ ስሙ የሚነሳው የጂጂኪያ የልጇ ሳምሪ ባለቤት ወይም የልጆቹ አባት የሆነው ግለሰብ ፋኒ ስለ እናቱ እጅግ ልብ የሚነካ ንግግርን በቲክቶክ አጠር ባለመልኩ ተናግሯል ማለት ነው። እስቲ ላሳያችሁ፣ ይሄ የቲክቶክ አካውንቱ ነው። እዚ ጋር ቢጫ ልብስ ለብሶ የለቀቀው ፖስት ነው የዛሬው። ከዛ እንደምታዩት የእሱ የፎቶ ላይ 99 ፕሮብሌምስ 99 ፕሮብሌምስ ይላል ከዛ በመቀጠል እዛው ፎቶ እልፍ ሲል ዋን ሶሉሽን በማለት እናቱን ፎቶ አስቀምጧል ማለት ነው። በእንደዚህ በምትመለከቱት ሁኔታ ያው ፋኒ ብዙ አይነት ችግር ቢኖር ብዙ አይነት ውጣ ውረድ ቢኖር ብዙ ነገሮች የህይወት ጎዳና ላይ የሚያጋጥሙ ብዙ ነገሮች ቢኖሩም አንዱ መፍትሄ ግን እናት ነች ሲል ነው እንግዲህ ስለ እናቱ ያለውን ነገር እጥር ምጥን ባለመልኩ የገለጸው ማለት ነው። እንግዲህ በነ ጂጂክያ በነ ሳምሪ ቤተሰብ ምክንያት ፋኒ እናቱ በተለያዩ ቦታ ስማቸው ይጠራ ይነሳ ነበረ። በተለይ ለሳምሪ ምንም አይነት ነገር አልጠቀሟትም እያለች እናቷ ጂጂክያ ደጋግማ ትናገር ነበር። ከዛ አልፎ ተርፎ ልጄ ሳምሪ ነች የፋኒን የእናት ቤት ራሱ ያሰራችሁ እያለች ደጋግማ ተናግራ ነበር ነበር ከዚህ ጉዳይ ጋር ተያይዞ ፋኑኤልም የራሱን መልስ ምቶች ሲሰጥ ነበረ የእኔ እናት የራሷን አቅሟን ሁሉ ተጠቅማ ቤት ዕጣ ካገኘች በኋላ ብዙ ነገር ለፍታለች ብዙ ነገር አርጋበታለች እኛም ከዛ በመቀጠል ነው የፊኒሽንግ ስራ የሰራ ነው እሱንም ሰርተን በዩቲውብ ቪዲዮ ለቀን ብዙ ገንዘብ አግኝተንበታል ቤተሰቦቼ ከማንም የሚፈልጉ አይደለም እናቴም ብትሆን በዚህን ያህል ደረጃ እንድትወቀስብኝ አልፈልግም ሲል ስለ እናቱ ያለውን ፍቅር አክብሮት በሆነ ፖድካስት ላይም ቀርቦ ተናግሮ ነበረ ታዲያ እንግዲህ ደጋግማ ጂጂክያ እናቱንም እያነሳች ብዙ ነገር ነው ትናገር የነበረው፣ በሚዲያም ብዙዎቻችን እምንሰማው። እዚህ ላይ ዛሬ አምጥተን እንዲ ነው እንዲ ነው ብለን መናገር ባንፈልግም እንግዲህ ጠቅለል ባለ መልኩ ዛሬ ደግሞ ፋኒ እንደ አዲስ እናቱን በማንሳት እናቱን በማስታወስ ዘጠና ዘጠኝ አይነት ችግሮች ቢኖሩም አንዱ መፍትሄ ግን እናት ነች ሲል በዚህ ስላይድ ሾ በሆነ መልኩ የእናቱን ፎቶ ፖስት በማድረግ እንግዲህ ዛሬ ቲክቶክ ላይ ለቋል ማለት ነው የእውነ የፋኒ እናት ፈጣሪ አምላክ እድሜ ከጤና ያድላቸው እድሜ ከጤና ይስጥል ለማለት እንፈልጋለን። እሱ የሚገኘው በስደት ነው፣ ወንድሙም ዳን የሚገኘው በስደት ነው። እናታቸው ደግሞ እንግዲህ በኢትዮጵያ ነው ኑሯቸውን አድርገው የሚኖሩት። በሰላምም እንግዲህ ከእናቱ ጋር እንዲያገናኘው የእውነት ከልብ እንመኛለን። በሌሎች ቪዲዎች እስክንገናኝ ለዛሬ ዘን የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘ ሁላችሁ ሰላም።